መ እስተግፈርተኒ ፈርቱ ለከ ላ ማ ካነ ሚንከ ወላ ኡባሊ። ትናንትም ትናንት ይቅርታ አድርገህ የለህም። ከትናንት ወዲያ ይቅርታ አድርገህ የለህም። ባለፈው ይቅር ብዬ አይልህም። ላ ዩባ አሁን ሳ በዛው አይልህም። አላህ ተመለስ ብቻ፣ ወደ አላህ ተመለስ ብቻ። ያ ረብ ከአንተ ውጭ ማንም የለኝም በለው። ወንጀሎች አስረውኛል በለው። ህይወት ላይ በረታ አሳጥተውኛል በለው። ሙሲባ አብዝተውብኛል በለው

ወንጀል ቀልባችንን ሲያጠቅሩ ተስፋ የምታደርገው አላህን እንጂ ማን ይምረሃል? ማን ጋር ብትሄድ? ፈመን يغفر الذنوب الا الله ከአላህ ውጪ ማነው ወንጀል እኔ ይቅር የሚለህ? ሄደህ ማንም ጋር ብትናዘዝ ማን ምን ሊያደርግልህ ይችላል? لا يملك لنفسه نفعا ወላ ولا ضرا ለራሱ ጥቅምም ጉዳትም ሊያመጣ አይችልም። ምንም አይነት ስልጣን የለውም። መህሉቅ እንዳንተ ደካማ

አላህ የኻሊቁን ባህሪውን አላህ እንጸባርቅ እባህል እኛ ችግሩ አሁን ሞላን እንላለን። ከሞላህ ወዴት ይስጥህ? አለ ሞላሁ አልክ እኮ ኢስትግኔት ተብቃቃህ እኮ ከተብቃቃህ አለ ምን ይስጥህ? እዚህ ፈላጊነን በሉት ያለ ሁሌ ያላንተ ረሕመት ባዶ ነን። ነርጁ ረሕመተክ በሉት እዝ ነትህን እንከጅል አለን በሉት። ፈላ ተቅልና ኢለአንፉስና ጠርፈተ ዐይን ለቅጽበት ያክል እንኳን ለራሳችን አትተወን በሉት ይህ

እንዳይገዝፋሉ ወንጀል እንዳታከብደው፣ አሉ ምን አይነት ማክበድ? እንዳታከብደው አዘመተን ተሱዱከ አን ሁስኒ ዘኒ ቢላህ፣ በአላህ ላይ መልካም እንዳትጠረጥር የሚያደርገህ አይነት ግዝፈት እንዳታገዝፈዋል፣ አላህማ ያዝንልኝም እንድትል የሚያደርገ አይነት ይህማ ሌላ የባሰ ወንጀል እኮ አላህ አይምረኝም ብለው ማሰብ። ስለዚህ ፈኢና መን ረአ ፈድል ረቢህ የአላህን ተባረከ ወተዓላ ፈድል የአላህን ትሩፋት የአላህን ከሪምነት የአላህን ለጋስነት የተመለከተማ እሱ ዘንድ ከአላህ ከሪምነት አኳያ የእሱ ወንጀሎች እንዳለ ቀላል ይሆናሉ። ትንሽ አድርጎ ይመለከታቸዋል። የዛኔ ወደማን ይመጣል? ወደ አላህ ይመጣላ። በራ ይዘጉበትማ፣ ወንጀሎች በራ ይዘጉበት ነገር ግን ብዙ ጊዜ ስለ ረጃዕ ሲነገር ስለ ተስፋ ሲነገር፣ ባዶ ተስፋ አለ እኮ አይደል? ተስፋም እኮ አይነት አለ አይደለ? በአማርኛ ላይ ልዩነቱን አላውቀውም። በአማርኛ ምን ይበሉት? ስራ ሳይሰሩ ዝም ብሎ መመኘት አለ አይደለ? ከንቱ ምኞት ጥሩ ከንቱ ምኞት አለ አይደለ? ከንቱ ምኞትና አላህ ላይ ተስፋ ማድረግ የተለያዩ ነገራቶች ናቸው። ለዚህ ነው ኢብኑ ዓጣኢላህ እዛው ሒክማቸው ላይ ምን ይላሉ? አረጃኡ ማቃረነሁ ዐመል ይላሉ ረጃዕ ማለት ስራ የተቆራኘው ነው ይላሉ። ከስራ ጋር ከምትችለው ነገር ጋር ያ ረሱላላህ እኔ የምፈልገው አስአሉከ ሙራፈቀተከ ፊ ልጀና ሲሉት ነቢዩ ዓለይሂ ሰላት ወሰላም አብሽር እንደፈለግክሁን ከኔ ጋርም አብረህ ትሆናለህ አሉት። እንዴ ላ ፈአዕኒ አላ ነፍስከ ቢከስረት ሱጁድ አሉት። ሱጁድ በማብዛት አግዘኝ አገዘኝ አሉት። ስራን አቆራኝ አሉት። አሁን እዚህ ተስፋ አድርገሃል አይደለም። ስራን አብረህ አያይዝበት አሉት። ስራ ከሌለበት ባዶ ተስፋ ከንቱ ምኞት ነው የሚሆነው። ወኢላ ፈህወ ኡምኒያህ አሉ ኢብኑ አጣ ላ አረጃኡ ማ ቃረነ ዓመል ወኢላ ፈህወ ኡምኒያህ። ዝም ብለው ምኞት ነው የሚሆነው። ስለዚህ ኢብሊስ ደግሞ ስራው ምንድን ነው? አንድ ቦታ ላይ ምን አለን? ሱረት ኒሳ ይመስለኛል ወለኡዲለንነሁም

አሽሀዱ አን ላ ሲሉ ነው ላን የሚጠቀሟታሉ። ነቢዩ ዓለይሂ ሰላም ከዛ ውጭ የለኝም። አይ አያውቁም። እኛ ጋ አይ ማናቀው የሚገባ ነገር ላይ ነው። ሐላል ነው ሓራም ነው አላህም ነገር ይሄማ በዱዐይ ነው። በማታ ከየት ነው? ብዱ ይፈትሽ አለን ዱ እዚህ እብሊስ ምንድን ነው ስራው? ወለ ኡመንየነሁ ማለት ዝም ብሎ ከንቱ ምኞት ያስመኛል። እንሻ ላ ማ እዚህ አይነት ይሩ ስራ ሰራል። እንሻ ላ በተሃጁድ ላይ ስትቃማ ይኖረኛል። ዝም ብሎ ከንቱ ምኞት ምንም ይነት ጥረት አያደርግም። በረመዳን ላይ ነበረኝ እቀጥላለሁ። ሰኞና ሃሙስ እንሻ ላ እቀጥላለሁ። በዚህ በኋላ ብዙዎቻችን ተመኝተናናል። አሁን ይሄ ምኞቱን ኡምኒያውን ወደ ረጃ መቀየር አለብን ነው እንጂ እኮ ሁሉም ይነይታሉ። ነገር ግን ኡምኒያውን ምኞት የሆነው ወደ ምን እንቀይረው? ወደ ረጃ ሲሆን ምን ይኖረዋል? አብሮት ዐመል ይኖረዋል። ትንሽዬ እንቅስቃሴ ከስቃሴ መን ተቀረበ ኢለየ ሽብረን ተቀረብቱ ኢለየ ዲራ። አንተ ትንሽ ስትቀርብ፣ ብስራ ወደ አላህ ስትቀርብ አላህ ደግሞ በረሕመቱ እጥፍ ድርባት እንኳን አላህ ይቀርባ ወምን አታኒ ሀርወለት

ማታ እግራችን እስኪ ዝኔ ስግድ ንስል አያስፈራም። ይሄ ሐዲስ ላ የድኹሉ አሐዱ ምንኩም አልጀነተ ቢዐመል። ሰሐባዎች ግራ ወላ እንተ ያ ረሱል አላህ የእኛ ስ ሽጉድለት ሊኖርበት ይችላል ይሆን ነገር ሊኖርበት ይችላል፣ ያንቱም ቢሆን አንቱም በስራዎት ጀነት አይገቡም አላችሁ፣ ቃለ ወላ አና እኔም በሆን አሉ ነቢዩ ዐለይሂ ሰላቱ ወሰላም። እናሳ በምንድነው ሰው ጀነት የሚያገኝ

የኛ ሰደቃ እሷም ጥቂት ሆና ተለውሳ ነውር ብሏል፣ አይደል? ስራችን ማነሱ፣ በዛ ላይ ደግሞ በብዙ ዐይቦች መበላሸቱ፣ በብዙ ነውሮች መበላሸቱ፣ ከዚያ ያለ አላህ ረሕመት ባዶ ነህ። ነቢዩ ስ ላ ወላ አነ ላ የተመደን ጀነት እኮ ውርስ ነው። ውርስ ነው። አላህ እኮ ለሚወደው ኮ ውርስ ነው። ትልከል ጀነቱ አለቲ ኡሪትቱሙሃ ውርስ በልፋት ያገኘ ሆኖ እንዴ? ውርስ በልፋት ያገኘ ውርስ ይባላል እንዴ? ለፍቶ ነው እንዴ? አንድ ጨቅላ አራት ዓመት ህፃን እኮ የውርስ ገንዘብ ነው፣ ሀቁ ከሆነ ይቀመጥለት ሳ ይወርሳል። ስለዚህ አላህ ጀነትን ምንድን ነው አለ አላህ ቲልከል ጀና አለቲ ኡሪፍቱ ሙሃ። ስለዚህ ስጦታ ነው ማለት ነው። አላህ ለፈለገው ባሪያ፣ አላዘነለት ባሪያ ኢነኪል ጀነቱ ረህመቲ አርሐሙ ቢኪ መን አሻ

ቀድ ቱብቱ ኢለይክ፣ ይሄው ወደ አንተ እኔ ተውበት አድርጋለሁ አለ። ሲማጸን እኮ ነው። አላህ ባሪያዎች እኮ አጠያየቅ ያውቁበታል። አላህ ሐቂቃ አላህ ባሪያ አድርገን አላህ አንዳንዱ እኮ እጁን ዘርግቶ ምን እንደሚጠይቀው ያቅም አጣ ያየቁም፣ አጠያየቃችሁ የሚያመር አላህ ያድርገው። አጠያየቅ ማማሩ ይሄ ኢስቲጃባው ማማር ምልክት ነው ይላል። አጠያየቁ ያቁ ራሱ ሲያምር፣ ስለዚህ ምን አሉት፣ ይሄውን ተውበት አድርጋለሁ ወደ አንተ ተመልሻለሁ፣ ይቅርበልኝ ራህመትህን ወፍቀኛል እሺ። አይ ለዚህ ብቁ አይደለህም ካልክ፣ ደሞ ሌላ ቦታ ላይ ምን ብለሃል? ወካነ ቢል ሙእሚኒና ረሒማ በአማኞች እኮ አዛይኖ ነው ብለሃል። ያ አላህ ወአነ ሚነል ሙእሚኒን እኔ እኮ ባንተ አምኛለሁ ያ አላህ ዘንልኝ አሉት። አሁንም በዚህ ውስጥም ደሞ አትገባም ካልከኝ፣ በዚህ ውስጥም ደሞ የለህበትም ካልክ፣ ራሕመቲ ውስጥ ካልገባሁኝ ወራህመቲ ወሲዐት ኩለ ሸይ ብለሃል። አለ እዝነቴ ሁሉን ነገር ሰፍቷል። ያልገባ ነገር አለ እንደዚህ ውስጥ? ሁሉን ነገር ሰፍቷል። የኔ እዝነት ከሁሉ ነገር በላይ ሰፊ ነው። እዝነቴ ካገኘው ከባድ የሚባል ነገር የለም እያለ ነው። እንደዚህ ብለሃል። አነ ሸይ አለ አላህ አነ ሸይ። ከነዚህ ነገር ካልከ ውስጥ አንዱ እኮ እኔ ነኝ። ፈርሐምኒ እዘንልኝ በዚያ በቆ መሰላች እንደዚህም ደግሞ በዚህም ደግሞ ካላዘንክልኝ፣ አሉ ከዚህ በላይ ትልቅ ሙሲባ የለም። ከዚህ በላይ ትልቅ ሙሲባ የለምና ሙእሚኖች ሙሲባ ሲያገኛቸው እንደሚሉ ተላለሁኝ አሉ አለዚነ ኢዛ አሳበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይህ ራጅዑን እና ሊላህ ወይ እና ከዚህ በላይ ምን ሙሲባ አለ ወይ? እኔ ለጋፋሩ ሊመን ታበ ለውስ ካልገባው ወካነ ቢል ሙእሚኒና ረሂማ ካልውስ ካልገባው ወራህመቲ ወሲዓት ኩል ሸይ ካልውስ ካልገባው ከዚህ በላይ ሙሲባ የለም። ስለዚህ እና ሊላህ ወይ እና ኢለይሂ ራጂዑን እላለሁ። እና ሊላህ ወይ እና ኢለይሂ ራጂዑን ያሉ ደግሞ ሙሲባ ሲገጥማቸው ኡላኢካ ዐለይሂም ሰላዋቱ ሚን ረብሂም ወራህመ

እዝነትህ ለእኔ የሚስፈር ይሉት ነበር። እዚህ ኢብሊስ እየመጣ ነው። ዝም ብሎ ተስፋ ምኞት ሊያስመኘን ኢብሊስ እየመጣ ነው። ያ አላህ በእዝነትህ ድረስልን በሉት። የፈለገ ደካማ ቢሆን እኛ አሁን ብዙ ጊዜ ምን እንሰማለን? የሼጣን ከይት፣ የሼጣን ተንኮል፣ የሼጣን ወስወሳ ምንድን ነው? ደካማ ነው ሲባልሰው፣ ደካማ ጠላት ይናቃል። እንዴ ይናቃል። ደካማ ነው ስለተባለ ይናቃል። አብዛኞቻችን ላይ እኮ ጠንካራ ሆኖብናል። ምክንያቱም ደካማ የሚሆነው በዚህኛው በኩል የሚታገለው ጠንካራ ሲሆን በዚህ በኩል ሙቃቢሉ ምን ሲሆን ነው? በዒልም በኢማን ጠንካራ ስትሆን ኢማንህ ላይ ስትለፋ አሁን ልጠይቃችሁ፣ በግልጽ መልሱ። እዚህ ረመዳን ላይ ሰላት ልጀመዓ ምንም እንዳያመልጠ በሰዓቱ በወቅቱ ለመስገድ ስራ ቦታ ላይ እንኳን ብንሆን ከስተመር የፈለገ ቢደረደር ቆይ ቁሙ ብለህ ወደ መስጂድ እንድትመጣ ያደረገ፣ መስጂድ ከመጣህ በኋላ እነሱን ራሱ ረስተህ እዚህ ትንሽ ቁርአን ልቅራ ብለህ ቁርአን ቀርተህ ያስወጣ ሰጠቃም ያስደረገ የሆነ ሚስኪን ስታይ እንዲ ላስፈጥረው ብለህ ቤት ይዘህ እንድትሄድ ያደረገ፣ ለዚህ ሁላ ይር አስራ አንድ ወራት ላይ የሌለን ባህሪ በዚህ አንድ ወር ውስጥ እንዲኖር ያደረገው ነገር ምንድን ነው? ይህንን ማወቅ ትልቅ ነጃህ ነው፣ ትልቅ ስኬት ነው። ምንድን ነው? ሸጣን እንዳትሉኝ እንዳትሉ፣ ሸጣን ታስሮ ምናምን እንዳትል። ደካማ ነው ብለናል። ተውት። ከሱ ውጭ ምንድን ነው? አሁን ታህጁድ ለምሳሌ የበለጠ ቀለል አድርገው ጥያቄ ነው። ታህጁድ አሁን በጀማ ነው አይደል የሚሰገድ። ብዙዎቻቸው ራሳቸውን ጠይቁ። በጀማ ባይሆን መስጅድ ላይ አስሩን ሌሊት መስጅድ ላይ የሚሰገድ ባይሆን ቤት ቆመን እንሰግዳለን እንሰግዳለን እንሰግዳለን አብዛኛው ነው ለካው ለአላህ ዘነለት አላህ የወፈቀው የዒባዳ ለዛ አላህ የሰጠው ሊያደርገው ይችላል። አብዛኞቻችን ግን አናደርገም። ስለዚህ ጀማዓ ሲኖር፣ እንደውም ከጀማዓም እኮ መስጂድን እንመርጣለን አይደል? ምን እንላለን? ነሻጣ ያለው መስጂድ ትላለህ። ነሻጣ ያለው መስጂድ ይሄ ነፍሳችን በራሷ ስላልነሸጠች አነሻጭ ትፈልጋለች፣ አነሻጭ ትፈልጋለች እንጂ ለብቻ ሁሉም ተኝቶ ለብቻ እንድትቆም ያደርገህ? ነፍስያ ላይ ነሻጣ አለ እንዴ አለ። ስለዚህ ምንድንነው ታዲያ ዒባዳ እንድንሰራ ያደረገ ዒባዳ ላይ እንድንበረታ ያደረገ ምንድነው? ሙዕሚን እኮ ራሱን ይገመግማል ስራውን ይገመግማል። ምንድነው ዝምታ አ አንደኛው ምንድነው ቢአ ቢአ እንዲህ አይነት ዒባዳ ላይ ሰው እንዲጠነክር የሚያደርገው የዒባዳ ከባቢ ኤንቫይሮሜንት ነው። ምን አብዛኛው ሙስሊም ይጾማል። ስለዚህ አንተ አልጾምም ማለት። ለዚህ ነው እኮ አላህ ድክመታችንን ስላወቀ ያ አዩሃ ለዚና አመኑ ኩቲባ ዓለይኩም ስያም ካለ በኋላ ምን አለ? ምን አለ ከማ ኩቲባ አብሽሩ፣ እናንተ ብቻ አደላችሁ ማለት ነው። አብሽሩ እናንተ ብቻ አይደላችሁ ማለት ብቻህን ከሆንክማ አሁን ሰኞና ሐሙስ አብዛኛው አይጾምም ማለት ውስን ሰው ነው አይደል ይዞ ስለዚህ ይከብዳል እዛ ከነፍስያ ጋር መታገድ ነው እንግዲህ ስለዚህ ትልቁ ነገር ቢያ ነው ቢያ ነው አካባቢ ጓደኛ ለምሳሌ ጓደኛ ተሀጁድ እንሄድ ናሳ ፈጅር ሰላት ጀማዓ እንሄድ ተራዊሕ ጨርስ ብሎ ማ ጓደኛ፣ ያ ትልቁ ትልቁ እንድንቀየር ያደረገ ዒባዳ ላይ እንድንተጋ ያደረገ። ስለዚህ ከኢማን ቢኣ መራቅ የለብን ጓደኛ፣ ከአሁኑ ምረጥ። ይሆኒ፣ ኣይሆነኝ ጓደኛ፣ ኣይሆነ ጓደኛ። ብዙ ዓይነት እኮ ጓደኛ ኣለ፣ ለኣኼራ የሚሆንህ ወደ አላህ የሚያቃርብህ ስትረሳ ሚያስታውስህ ወንጀል ላይ ስትወድቅ ሕክማ የሚመልስህ በጥበብ የሚመልስህ አንተ ጓደኛ አለኩ አለ። በዚህ ነው ሰይድ ብን አጣላ ሰከንደሪ ምን ላሉ መሰላችሁ? ላ ቱሳሕብ መን ላ ዩንሂዱከ ሓሉህ ወላ የዱሉከ ዓለላሂ መቃሉህ ይላሉ። ጓደኛ እንዳታደርግ ምን አይነትን ሰው መላ ላ ዩንሂዱከ ሓሉህ ሁኔታውን ስታየው ንግግሩ ምናምን እኮ አይደለም፣ ሁኔታው ገና ሓሉን ስታየው ሓሉ ራሱ አንተ ለዒባዳ ማያነሳሳህን ጓደኛ እንዳታደርካሉ። አሁን ጓደኞቻችሁን እስኪ አስታውስ፣ አብዛኛው ጊዜ የምናሳልፈው ጓደኛ፣ ምን አይነት ጓደኛ? እውነት ስናየው ታህጁር ትዝ የሚለን ነው። ስናየው ዚክር ትዝ የሚለን ነው። ስናየው ሰደቃ ትዝ የሚለን ነው። ሓሉን ስናየው ገና ፊቱን ስታየው